thoughts. All of a sudden, it pierced through the negative thoughts of millions of Ethiopians. ወጣት አዶናይ አሁን በጣም እርጋታ ያስፈልግሃል። ከሚዲያ መራቅ ካለብህ ራሱ መራቅ አለብህ። ምክንያቱም ሰዎችን አድናለሁ ብለህ ራስን ወደ ከባድ ጥፋት እየዳረክ ነው። ስግጥ ፍምስ የተባለችው ቃል ኢት ኬም ፍሮም ጎድ አልክ ከአንድ አምላክ ወደ አንተ እንደመጣ ቃል አድርገህ ወሰድከው ራስህም ደግሞ ተጠራጥረህ ምን አልክ? ሜቢ አይ ሬዲት 20 ርስ አጎ ወን አይ ወዝ 5 ርስ ኦልድ የአምስት ዓመት ልጅ እያለሁ የዛሬ 20 ዓመት በፊት አንብቤውም ሊሆን ይችላል አልክ። የዛሬ 20 ዓመት በፊት በአምስት ዓመት ሕፃን ልጅነትህ እንዲህ አይነት ትልልቅ ነገሮችን ስለ ማኅበረሰብ ስለመሳሰለው ለማንበብ ብቃቱም አልነበረህም። ኬጂ ተማሪ ነው በዛ ሰዓት ልትሆን የምትችለው። ግን አስበው እስቲ ከአንድ አምላክ የመጣ ቃል ነው አልክ ማለት ልክ ሰዎች በዚህ ባለንበት ዘመን የዛሬውን የአርሰናልና የማንቸስተር ጨዋታ አርሰናል ሶስት ለባዶ ያሸንፋል ብለው አርሰናል አምስት ለባዶ ሲሸነፍ ስንት ሰዎች ለሃይማኖት ንቀት እንዲኖራቸው የቀልድና የጨዋታ ነገር እንዲሆን ነው የሆነው። በምን የተነሳ አምላክ ነግሮኛል አርሰናል ያሸንፋል ዛሬ እያሉ የሚጫወቱ ሰዎች ስላሉ ማለት ነው። አንተም እቺ ስግጥፍምስ የምትባለው አቃል ኢት ኬም ፍሮም ጎድ ከአምላክ ነው የመጣው አልክ። ስለዚህ አሁን ቀይ መስመሩን ረግጠሃል ማለት ነው። ቆም ብለህ ሐስብ፣ ምን እያልከ እንደሆነ ታውቃለህ። አዋርዱን ስትበላ የታላቋን የተከበረችዋን የድንግል ማርያምን ስም ጠርተህ ነበረ። መርያም እንላታለን እኛ ሙስሊሞች። ማርያም ማለት ድንግል ናት እንደሚታወቀው መላኩ ገብርኤል ዒሳን ወይንም ኢየሱስን በልጅነት በኩል ሊሰጣት ሲመጣ ምንድን ያለችው? አምላክህን የምትፈራ ከሆነ እንዳትቀርበኝ ነው ያለችው። አሁን አንተ እንደምትለው ስግጥፍምስ የምትለው ቃል ከፈጣሪ ከሆነ የመጣችልህ አጠገብህ ያለችው ወጣት ሴት ያው የትዳር ጓደኛ አትመስለኝም፣ የፍቅር ጓደኛ ምናምን እንደሚባለው የጥፋት የሰይጣን መንገድ ላይ ነው ያላችሁት ከእሷ ጋር የምትተቃቀፈው። በኦርቶዶክስ ሃይማኖትም ቢሆን ዘፈን ሐራም ነው፣ እርም ነው። ዘፈን ምትዘፍነውም ከአምላክ መቶልህ ነው። ስለዚህ ፕሊስ አዶናይ፣ የስንት ወጣቶችን ሕይወት አድናለሁ ብለህ አንተ ራሱ ከሚጠፉት እየሆንክ ነውና ቆም ብለህ ሐስብ ኤንድ ዮር ጀስ 25 ገና የ25 ዓመት ወጣት ነ። እዚህ ምድር ላይ አንድ ቀን በመቆየት ብዙ የሚታወቁ ነገሮች አሉና ሁሉን ነገር ያወክ መስሎ ስለተሰማህ? ተማር ንግግር ከመናገርህ በፊት እቺ እያንዳንዷ ንግግር አንድ አምላክ ፊት ስትመዘን ምን ትመስላለች? እንደ አገሬ ህዝብ፣ ደግሞ በአገሬ ህዝብ ላይስ ምን ታመጣለች? ህዝቡን ደግሞ ንቆ መነሳትም ጥሩ አይደለም። የእኛ አገር ህዝብ ማለት ሼም ይወዳል፣ በጣም ሀፍረተኛ ነው። የሚያፍረው እኮ ለምን እንደሆነ ታውቃለህ? የማያውቀው ነገር ውስጥ መግባት ስለማይፈልግ ነው። ህዝቡ በጣም ስነ ስርዓት አለው። ሁለተኛ አሁን ሶሻል ሚዲያ ገንዘብ ስለሚከፍል ሶሻል ሚዲያ ላይ ደግሞ አብዛኛው ገንዘብ የሚያገኝ ሰው ኦፕሬሽን ሰርቶ ማትስ አስተምሮ ፊዚክስ አስተምሮ አይደለም፣ ደንሶ ጨፍሮ፣ የሰው እናት ተሳድቦ፣ የሰው ዘር ተሳድቦ በቪዩ ልክ ይከፈለዋል። ይሄ ማለት የሰክሰስ መለኪያ ነው? በፍጹም አይደለም። ስለዚህ አዶናይ የምመክርህ ዩ አር ሴሊንግ ዩር ሶል ቱ ቶስ ሆም ዩ ዋንቱ ኢንተርቴን፣ ልታስደስታቸው በምትፈልጋቸው ሰዎች የመጣልህን ሁሉ ከአፍህ ላይ ምን ታደርጋለህ? ታወጠዋለህ። ሰዎች ላይክ ቪው ባደረጉ ቁጥር በአንተ ይደሰታሉ፣ በአንተ ይደሰታሉ። ነገር ግን አንተ እንዲህ አይነት ቃላቶችህ ደግሞ ገደል ይከትቶሃል። ስለዚህ ቆም ብለህ አስብ፣ ንስሐ ግብ። አሁን ለተናገርካት ቃል አንተና ፈጣሪ ምንም ግንኙነት የላችሁም ምን ለማለት ፈልጌ ነው? አንድ አምላክ ለነቢያቱ በመላእክት አማካኝነት በልባቸው ላይ ለሕዝብ እንዲያደርሱ መልእክት ይልካል እንጂ ስግጥፍ ፍምስ ምትል ቃል ሰማይና ምድርን ከፈጠረ አምላክ አልመጣምና፣ እባክህ ታረም። ከሚዲያ ደግሞ ረገብ እያልክ እውቀቶች ተማር። የተለያዩ እውቀቶች አሉ ከእድሜህ ጋር ሚሄዱ ከዛም ደግሞ ለሀገራችን የተሻለ ነገር ኮንትሪቢዩት ለማድረግ እንሞክር። አያችሁ አይደል? ወጣቶች እንደዚህ በእርጋታ ሲታይ ነገሮች ወደ ጥፋት ነው የሚሄዱት። ሲጀምር አገሪቱ ላይ እንደዚህ አሁን አዋርድ ምናምን ተብሎ እኔ ኢትዮጵያን ማዋረድ ሆኖ ነው ያየሁት። ወንድ ልጅ ሆኖ የሴት ቦርሳ ይዞ ውጥርጥር ብሎ ጥቁር በጥቁር ሹሩባ ተሰርቶ ግብረ ሰዶማውያንን መስሎ የወጣ ሰው ሁሉ አለ። ምን ወደየት ነው መሄድ ምንፈልገው? እኛ የራሳችን ባህል ሀፍረት የሚባል ነገር የለንም። ስለዚህ እባካችሁ ተመከሩ። ቢያንስ በእድሜም በእውቀትም ይበልጧችሁ ሰዎች እንዳሉ አውቃችሁ ለመማር ተዘጋጁ። ወጣት አዶናይ ትንሽ ረጋ በልና ለራስህ ራስን የምታዳመጥበት ጊዜ ስጥ። የኢትዮጵያ ህዝቦች ሆይ ወጣቶቹን ከመከተል ይልቅ ተምረን እርስ በርስ እንተራረም። የሚማር ሰው ከሌለ ግን እንዲህ አይነት ከባድ አደገኛ ንግግሮችን ሁሉ ዝም ብሎ በጭፍን ተነስቶ ላይክ ይደረጋል። አላሁ ስብሓነ ወተዓላ አገራችንን በእውቀት የምትመራ እሱን የምታቅ እሱን የምትፈራ ያደርግልን። ጨርሻለሁ። ወልድ አምላክ ወልደ አምላክ ነው። እሺ፣ መንፈስ ቅዱስ አምላክ ነው። አይደለም? መንፈስ ቅዱስ አምላክ ነው። ስንት ናቸው? እነዚህ የምታያቸው ው ስንት ናቸው እያልኩ ነው። እነኚህ ሶስቱ በአካል ሶስት ሲሆኑ በአገዛዝ፣ በስልጣን፣ በመፍጠር፣ በማሳለፍ አንድ ናቸው። ማን አንድ ናቸው? ያ ሶስት ብለ ቁጥረ ከዛ አንድ አለ። እንዲህ እንግዲህ አንድ መሆናቸውን ካንተ መረጃ አንጠብቀም። እኔ ስለጠየቀኝ የሚነግርህን መቀበል ይኖርብሃል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ነገርኩ። እንደዚህ ነው የምናምነው፣ ትክክል መሆን ያለበትም እንደዚህ ነው። ዝም ብለህ መቀበል አለብህ የምትለው ቸርች አይደለም ያለው። አሁን ቲክቶክ ነው የመጣው። ቸርች ችግር የለውም ዝም ብሎ ይቀበለዋል። እንደዛ በላቸው። በእናንተ መጽሐፍ ውስጥ እኔ እንጂ አላነበኩትም፣ ግን እፎይ ሲናገር የሰማሁት አንድ ሙስሊም ወይ ደሞ አንድ ሰው ከሞተ በኋላ በገነት ውስጥ ድንግል ሴቶች እንደሚያዘጋጅለት እና ድንግል ሴቶችም ድንግል ሴቶችም ድንግልናቸው እየፈረሰ እንደ አዲስ እየተሰካ ያን ሰውዬ መውለድ ከፈለገም መውለድ እንደሚችል በራሱ ፍላጎት። ቀጣፊ ውሸታም፣ እዚህ ነው። ይሄ ሰውዬ እዚህ ቢመጣ ወርደቱን ተከናንቦ ይሄዳል። ለምላፍ ይችል የነበረው ለዚህ ነው።

ምስክሬን ይሰማል። አሁን እየሰማህ ነው፣ እየተማርከብ ሊሆን ይችላል ተረብቀህ። ለማንኛውም ይላወጣል። ይህ ስማ እሺ። የት ጋር እናገኘዋለን? ሱነን ኢብን ማጃህ ላይ እናገኘዋለን። ላቸው ማጃህ ልጆች ይታያቸዋል። ያው እነዚህ ጋር ነው ሙስሊሞች በገነት ውስጥ ሰባ ሁለት ሚስት

ውሸት ሐዲስ ደዒፍ ሐዲስ። ሙስሊሞች በገነት ውስጥ ሰባ ሁለት ሚስት ያገባሉ እያሉ የሚዋሿችሁ ያው እና ዛሬ ዚጋ ተመታላችሁ። ውሸት የሆነ ሐዲስ ደዒፍ ይታያቸዋል። እንዲህ አይነት ሐዲስ እየሰበሰቡ ነው የሚሰብኳችሁ። ውሸት ነው የሚያወሯቸው፣ ውሸታቸውን ነው እንትን የሚሏቸው። ደዒፍ ያው ውሸት ደከማ የሆነ ሐዲስ። ለማንኛውም ይሄ ነው። እሺ ግልጽ አድርግልኛ ማግባት አይችልም። አይደለም እንደዚህ ሰባ ሦስት የሚባል ነገር የለም። ውሸት ነው ይሄ። ምንድነው አለማችሁ? ግን ህዝቡን አስለማችሁ ሊጨርሱት ነው። ሰው ወደ የት ይሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ ይላሉ። የመዳን ቀን ዛሬ ነው ልጆች። قد افلح المؤمنون على قد አማኞችም በእርግጥም ዳኑ። የምዕመናን ምዕራፍ የሚል ነው። ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ አማኞች ምን ይሆናሉ ከተባለ፣ ዳኑ ብሎ የመጀመሪያው ቃል ቀድ አፍላሐ አልሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጠብ አያር ወደ ነቢያት መንገድ ኑ፣ ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቢሮ ሰርች ነበር። አንድ ትልስ ትላንትና በጠየቀችው ላይ እንደገና ዝም የገባ እንዳለ ይስድማት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ የተናገርኩት ሀገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለት መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል፣ ለነቢያት እንደደንግጎ እንደሰጣቸው ነቢያት እንደሰበኩት ሙስሊሞች እንደደበቁ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም፣ ክርስቲያን ሁኑ ብሎ አላዘዘምም። ነቢያቶችም ክርስቲያን ሁኑ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ አይ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋም። ሙሐመድ እንደዚህ ነው፣ አላህ እንደ ሙሐመድ እንደዚህ ላድርገው እንዳለሰድባቸው በምንድን ነው ጭንቅላታቸውን እየሞላችሁ ያለው? ቆም ብላችሁ አስተው አስቡ። ወላሂ ላዚ በእነዚህ አስተማሪዎቻቸው እያጠፋችሁ ነው ያሉት፣ ወደ ገሃነም እየጎተቷችሁ ነው ያሉት። ብራቸው አለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያ አደንግፎላቸዋል፣ ክርስቲያን ሆኖ ብሎ አለቀ፣ በቃ እንደዚህ ማድረግ እየተቻለ ካለ ብራቸው

ሲቪክ መጽሐፍ ላይ እስልምና ይመጣ ከክርስቶስ ልደት ከአምስት መቶ በኋላ አመት በኋላ ማስረጃ ምንድነው ኬሚስትሪ መጽሐፍ ሂስትሪ መጽሐፍ ስምንተኛ ክፍል ላይ ነው አይደል? ሰው እንዴት ነው ከዚህ ማስረጃ ላይ ዝም መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ መጽሐፉ ላይ የለም ነብያቶች ክርስቲያን ብሎ ህዝቦቻቸውን አዘዋል ወይ የለም የለም ነብያቶች እኛ ክርስቲያኖች ነን ብለዋል ወይ የለም ተው ችግር የለውም። እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላለው የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው መስረጃን ጠቀሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይል። መቼ ክርስቶስ ካደረገ በኋላ ነው ክርስቲያን የሚለው ስያሜ ተሰጣቸው። አያቸው አደለም እስ ክርስቶስ ከነበረበት ጊዜ ድረስ ከቀደምት ነብያትም እንዲሁም አንድም ቦታ ክርስቲያን ነው ተብሎ የታዘዙበት ቦታ ይል፣ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ ዛናገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያሏቸው አይደለም፣ ነብያት ነው ያሏቸው አይደለም፣ ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም። ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን ነው። እስልምና ስን መጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲት ለኩም ኢል ኢስላመ ዲና ይላል። ይህን እስልምናን ሃይማኖት ደነግግኩላችሁ ራሱ ይላል፣ ወደድኩላችሁ ራሱ

መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ነገር ነው መመከራቸው፣ አንድ ሆናችሁ ወይንም ሁለቱም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ መንገድ በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነው ነቢያቶች ይሄን ነገር ሰብከዋል ወይ የቱ ጋና ነው ያለው? ነገርኮ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እሱን ያዘዘ? እዚህ ነው ነቢዩ መሐመድ ስለ ላ ስለም የና አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት የአብርሃም የኢስሐቅ ያዕቁብ